ይህ ቃል ወደ እኔ መጥ ከሚከቡኝ ቀን አላፋት ህዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። ዛሬ የሆነ ሰው እግዚአብሔር ያድነዋል። አንተ የጠላቶች ሄድ መንጋጋ መታልና የክፉዎችንም ጥር ሰብረሃልና ማዳን የእግዚአብሔር ነው። ንጉሥ የሆነ በሰሚነት ያለው በእስራኤል ላይ የሚፈራ ጦረኛ እግዚአብሔር የሾመው ሰው አንድ ከሱ የተወለደ ልጁ ንግሥናውን ሊቀማ የማይሆን ነገር ሲያደርግበት ማዳን የእግዚአብሔር ነው። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር አምላክ ረድቶን ደግሞም ዛሬ እንድንቆም በፊቱ ላደረገ ለአምላካችን ለእግዚአብሔር ክብር ይሁን። በጣም በምስጋና ውስጤ ይሞላል። አንድ ድምፅ ሰማሁ። በጣም የሚገርመው ነገር የሰማሁት ድምፅ እንዲህ የሚል ነው መዝሙር ምዕራፍ 3 ላይ ትናንት ፋውንዴሽን ክላስ እያስተማርኩ ልተረጉመው ብዬ አልተረጉመውም። ጉባኤ ላይ ተረጉመዋለሁ መንፈስ ቅዱስ ሲተረጉመዋለሁ። መዝሙር ምዕራፍ 3 ላይ ይሄን ሐሳብ ላሳያችሁ። ዛሬ የሆነ ሰው በዚህ ቃል በኢየሱስ ስም ተፈውሶ ታሪኩ ተቀይሮ ይወጣል። እስኪጮክ በሉና እንደዚህ በሉ፣ በጌታ በኢየሱስ ስም ተፈውሼ እወጣለሁ በሉ። የሆነ ሰው ዛሬ ታሪኩ ይቀየራል። በእውነት እንደዚህ በሉ። ልቤን መልስ በሉ አንድ ጊዜ እምነት በልብ ውስጥ የሚፈጠር አምልኮ በልብ ውስጥ ነው የሚፈጠረው። ማንኛውም ነገር ከልብ የሆነ መሰጠት እግዚአብሔር ይወዳል። መዝሙር ምዕራፍ ሶስት ከቁጥር አንድ ጀምሮ መልእክት አለ። ለብዙ ሰዎች ዛሬ ሕያው አምላክ ከዚህ ቃል የተነሳ ሕይወታችሁ ይቀየራል። እንደዚህ ነው የሚለው። መዝሙር ምዕራፍ ሶስት ላይ ከአንድ ጀምሮ በጌታ በኢየሱስ ስም አነባለሁ። አቤቱ የሚያስጨንቁኝ ምንኛ በዙ! አቤት ጌታ ኢየሱስ በጣም በዙ፣ እንደ አሸዋ በዙ። ከዛሳ በእኔ ላይ የቆሙት ብዙ ናቸው፣ ብዙ ሰዎች ነፍሴ አምላክሽ አድንሽም አልዋት። አንተ ግን አቤቱ መጠጋዬ፣ ክብሬና ራሴንም ከፍ ከፍ የምታደርግ አንተ ነህ። በቃሌ ወደ እግዚአብሔር እጫዋለሁ። ለምን የሚያስጨንቁኝ በስተዋላ ግራ የሚያገቡኝ ብዙ ናቸዋልና፣ እኔ ግን አለ በቃሌ ወደ እግዚአብሔር ይጮኋለዋል። ከተቀደሰ ተራራው ይሰማኛል። እኔ ተኛው አንቀላፋው። እግዚአብሔር ግን ደግፎኛልና ነቃው። ከሚከቡኝ ከእልፍ አላፋት ሕዝብ አልፈራም። ተነስ፣ አቤቱ አምላኬ ሆይ አድነኝ። ዛሬ የሆነ ሰው እግዚአብሔር ያድነዋል። የጠላቶችን መንጋጋ መታልና፣ የክፉዎችንም ጥርስ ሰብረሃልና፣ ማዳን የእግዚአብሔር ነው። በረከት በህዝቡ ላይ ይሁናል። አረ አሜን በሉ ባካቹ። እስኪ ጮክ በሉና እንደዚህ በሉ፣ ማዳን የእግዚአብሔር ነው በሉ ባካቹ። ማዳን የእግዚአብሔር ነው፣ በረከትም በህዝቡ ላይ ነው። ስለዚህ ብዙ የምትመኳቸው ሰዎች ሊኪዷችሁ ይችላሉ። አለኝ የምትሏቸው ከጉልበታችሁ የወጡ ልጆች ሊኪዷችሁ ይችላሉ። እዚህ ጋር ዳዊት ግን ሲናገር ማዳን የእግዚአብሔር ለምንድነው ዳዊት ይሄንን ያለው ብዬ እዛ ጋር ቁጭ ብዬ አንድ ነገር ድምፅ ወደ እኔ መጥቶ ጽፍ ነበረ። ሁለተኛ ሳሙኤል ምዕራፍ 15 እስከ 18 ያለ ሀሳብ ነው አንድ ሀሳብ ይናገራል። መጀመሪያ ለምንድነው ዳዊት ይሄን የጸለየው? አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙ ብዙ ናቸው። ብዙ ሰዎች ነፍሴን አምላክ ሻያደንሽም አለዋት ብለውታል። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴን ከፍ ከፍ የምታደርግ አንተ ነህ። በቃሌ ወደ እግዚአብሔር ጮኋለሁ አለ ከተቀደሰ ተራራው ይሰማኛል እኔ ተኛሁ አንቀላፋሁ እግዚአብሔር ግን ደግፎኛልና ነቃሁ ከሚከቡኝ ከአላፋት ህዝብ አልፈራም አሜን ዛሬ የሆነ ሰው አይፈራም ለምን ማዳን የእግዚአብሔር ስለሆነ አንተ የጠላቶችን መንጋጋ ሰብረሃል፣ የክፉዎች ጥርስ ሰብረሃልና ማዳን እግዚአብሔር ነው። በረከትን በህዝቡ ላይ ነው። የመጀመሪያው ነገር በዳዊት ላይ የተነሳው ሳኦል ካለፈ በኋላ ወደ ንግሥና ከመጣ በኋላ ከጉልበቱ የወጣው ልጁ አቢሴሎም በዳዊት ላይ ተነሳበት። እየሰማችሁ ነው። ማን ነው የተነሳበት? አቢሴሎም ተነሳበት። አቢሴሎም ሲነሳበት የእሱ መካሪ የነበረው ሰው አኪጦፌል ደግሞ ተነሳበት። የማ መካሪ የነበረው የዳዊት መካሪ የነበረው ክፉ መካሪ ባለደ ሰው ለጠቀ መጀመሪያ ለእሱ መካ ሶስተኛው ሰው የጌራ ልጅ ሳሚ የሚባል ከሳኦል ወገን በጣም ልቡን የሰበረው የሳሚ ጉዳይ ነው። ሂዱና በጣም የሚገርመው ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30። ማዳን የእግዚአብሔር ነው በሎባካቸው፣ በረከት ደግሞ በህዝቡ ላይ ነው። ቁጥር 30 ዳዊትም ተከናንቦ ያለ ጫማ፣ አንደኛ ተከናንቦ የሐዘን ምልክት ተከናንቦ ይላል። ከማን እየሸሸ ነው? ከአቤሴሎም እየሸሸ ነው። ተከናንቦ ያለ ጫማ። ይኸውላችሁ፣ ጫማ፣ ያለ ጫማ፣ ጫማ አውልቆ ውርደት እኮ ነው። ተከናንቦ ውርደት ነው። ጫማ አውልቆ ንጉስ፣ ተከናንቦ ንጉስ፣ ጫማ አውልቆ እያለቀሰ እያለ ሶስት ነገር ይሄ ቃል ወደ እኔ መጣ። ንጉሴ የሆነ ተሰሚነት ያለው በእስራኤል ላይ የሚፈራ ጦረኛ እግዚአብሔር የሾመው ሰው አንድ፣ ከሱ የተወለደ ልጁ ንግስናውን ሊቀማ የማይሆን ነገር ሲያደርግበት የመጀመሪያው ነገር እንደውም መጽሐፍ ቅዱስ ሲናገር ተከናንቦ የሚጸልይ ሰው የሚለው ነገር አለ። ወንድ ልጅ ተከናንቦ ምን አይልም አይጸልይ። ሴት ልጅ ናት የምትሸፍነው። ውርደት፣ የውርደት ምልክት በላዩ ላይ አድርጎ ተከናንቦ ጫማውን አውልቆ እያለቀሰ ምኑ ሊወጣ ነበረ። ወደ ደብረ ዘይት አቀበት ወጣ፣ ወደ ደብረ ዘይት አቀበት ወጣ። ግን ይሄ አይደለም የገረመው አንድ ጸሎት ፀሌ ጸሎቱን አንብብልኝ ቁጥር 31 አኪጦፌል ካቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት፣ ነገሩት። ምክሩ ክፉ፣ ምክሩ ከማጋር ነው ከአቤሴሎም ከልጅ ጋር ነው። ምክሩ ክፉ ምክር መከረ። ከዛስ ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገ እንድትለውጥ እለምናለሁ አለው። እግዚአብሔር ሆይ የአኪጦፌልን ምክር ምን አድርግ? ስንፍና አድርግ ብሎ ሰውየው ተመልከው ተከናንቦ ጫማው ልቆ እያለቀሰ ንጉስ፣ እያለቀሰ ምን ብሎ ሰድቦታል። እዛ ጋ እግዚአብሔር የእጅህን ሰጠ እያለ አቧራ ይበትንበት ነበረ፣ ድንጋይ ይወረውርበት ነበረ። ሳሚም በተራራው አጠገብ በእርሱ ትይዩ እየሄደ ይራገም፣ ድንጋይም ይወረው አንደኛ ምን ይለው ነበረ? ይረግመው ነበረ። ሁለተኛ ድንጋይ ይወረውርበት ነበር። ሦስተኛ ትቢያም ይበትን ነበር። ተመልከት፣ ንጉስ ነው። ምን ያደረገው ነበር? ንጉሱን ይረግመው ነው። ንጉስ እንዴት ይረግማል? ይረግመው ነበረ። ከዛት ምን ያደርግበት ነበረ? ድንጋይ ይወረውርበት ነበር፣ ትቢያም ይበትንበት ነበረ። አንድ ቀን ግን እግዚአብሔር ፊት ጸልይ። ከዛ ንጉስና ከእርሱ ጋር የነበሩ ህዝብ ሁሉ ደክመው ነበር፣ በዚያ አረፉ። አቤሴሎምና ህዝቡ ሁሉ፣ የእስራኤልም ሰዎች፣ አኪጦፌልም ወደ ኢየሩሳሌም መጡ። ምንድን ነው? ለዳዊት የሚያቀን ወይ ለዳዊት የኖረ ሰው ነው? ማን ነው ይሄ ሰውዬ ኩስ ይሄ ሰው ምን ያደርግበት ነበረ? የጌራ ልጅ ሳሚ ምን ያደርግበት ነበረ? ይረግመው ነበር፣ አንድ ድንጋይ ወረውርበት ነበር፣ ሁለት አቧራ ወይም ደግሞ ትቢያ ይበትንበት ነበር። ይሄን እያደረገ ይሄ ሰው ወደ አቀበት ምን እያደረገ ነበር? ራሱን ተከናንቦ ጫማውን አውልቆ ወደ አቀበት ምን ይል ነበረ? ይወጣ ነበረ። እዛ ወጥቶ አንድ ጸሎት ነው የጸለየው የዚህ ልጅ ጉዳይ ምንም አልታየውም። እግዚአብሔር ሆይ የአኪጤፎልን ምክር ስንፍና አድርግ ብሎ ጸልይ። እኔ ዛሬ ለማን እንደሆነ አላውቅም። በእናንተ ላይ በሚመከረው ምክር እግዚአብሔር አምላክ ምክሩን ስንፍና ያደረገዋል። አሜን። ይህን ነው የምለው፣ ሌላ ምክር ነገር የለም። በጌታ በኢየሱስም ይሄ ቃል ለመጣለት ሰው እንኳን ደስ አለው። ይሄ ቃል በሕይወቱ ላይ ይፈጸም።